ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀረበ ያለው እስከ ፍጻሜው አብራችሁን ቆዩ። ከእስራኤል ጥቃት ቀደም ብለው ወደ ኢራን ሰርገው የገቡት የሞሳድ ሰላዮች ምን አደረጉ? ከሳምንት በፊት እስራኤል በሌሊት ጥቃት በመፈጸም የጀመረችው ግጭት በቀላሉ የሚቋጭ አይመስልም። ሁለተኛ ስምንቱን የሳምንቱን የያዘው የሁለቱ አገራት አገር አቋራጭ መጠቃቃት ጋር ብሳይል ቀጥሏል። እስራኤል ከመጀመሪያው ኒውክለር ማዕከላትና ወታደራዊ ተቋማት ኢላማ በማድረግ ጥቃት እንደምትፈጽም ስትገልጽ፣ ኢራን በረጅም ርቀት ሚሳይሎች እና ድሮኖች በእስራኤል ላይ ያጠፋ ጥቃት እያካሄደች ነው። እስራኤል ከመሬት በታች የሚገኙ የኢራን የኒውክሌር ተቋማት ለማውደም የአሜሪካን ድጋፍ ስትጠይቅ ቆይታ እሁድ ማለዳ የአሜሪካ አሜሪካ ኢራን ውስጥ ጥቃት በመፈጸም ከእስራኤል ጎን መቆሟን በይፋ አሳውቃለች። አሁን ቀጥሎ የሚከሰተው ከመካከለኛው ምስራቅና ከባህር ሰላጤው ባሻገር ከፍተኛ ተጽዕኖ የሚኖረው ቀውስ ምን ሊያስከትል ይችላል የሚለውን ለማወቅ ዓለም በስጋት ጉዳዩን እየተከታተለ ነው። ይህ እየተጠናከረና መልኩን እየቀየረ የመጣው የእስራኤል ኢራን ግጭት ሰኔ ስድስት ሁለት ሺ አስራ ሰባት አመተ ምሕረት ሲጀመር የእስራኤል የስለላ ተቋም ሞሳድ ሚናው ምን ነበር? ከጥቃቱ በፊት ኢራን ውስጥ ምን ሲያደርግ ነበር? ኢራን ውስጥ የሰነበተው ሞሳድ የኢራን ሕዝብ ዘጠና ሚሊዮን ነው። የእስራኤል ሕዝብ አስር ሚሊዮን አይሞላም። በቆዳ ስፋትም እንዲሁ ናቸው። በወታደራዊ አቅም ምናልባት ተመጣጣኝ ሊባሉ ይችላሉ። ያልተመጣጠኑት በስለላ ነው። ሞሳድ ልቆ ተገኝቷል። ዱካ የለውም፤ ጥላ ነው። ከኢራን ሳይንቲስቶች ጋር አብሮ ይራመዳል፣ ግን አይጨበጥም። ከኢራን ጄነራሎች ጋር አብሮ ይታደማል፤ ግን አይተኮስበትም። ለኢራኖች መንፈስ ሆኖባቸዋል። አንዳንድ የኢራን ከፍተኛ ባለሥልጣናት የሌለኛው መረጃ ሞሳድ ሊኖሩ ይችላል። ሞሳዶች የጦርነት መባቻ ላይ ወይም የግጭቱ ዋዜማ አይደሉም የገቡት። ኢራን ነው የከረሙት። ሰርገው ገቡ የሚለው አገላለጽም ልክ የሚሆነው በከፊል ነው። ምክንያቱም ሞሳድ ዜግነት አለው እንዴ? የሀገሩ ሰው መልሙሎ ነው የራሱ የሚያደርገው። ምናልባት የአንድ ሀገር ምክትል መከላከያ ሚኒስትር የሞሳድ መኮንን ሊሆን ይችላል። ምናልባት የኢራን ከፍተኛ የደህንነት ኃላፊ የሞሳድ ተከፋይ ሊሆን ይችላል። ምሥጢሩ የሚወጣው ከዓመታት በኋላ ነው። ተቀብሮም ሊቀርም ይችላል። የሞሳድ ሰላዮች ኢራን በስቅላት ቀጥታ የምትጨርሳቸው አይደሉም። ረቂቅ ናቸው። በሮቦት ይታገዛሉ። ከእስራኤል ከለላ ያገኛሉ። በቴህራን ታላቅ ሳይንቲስት በጠራራ ፀሐይ መኪና መንገድ ላይ ተገድሎ ሊገኝ ይችላል። ገድሎ የሚሸሽ የሞሳድ ሰላይ ግን አይታይም። ድምጽም፣ ጠረንም፣ ዱካም የለም። ይህን ምን ይሉታል? የሐማስ የፖለቲካ መሪ ኢስማኤል ሃኒያ ለእርሱ በተዘጋጀለት ዞትር በሚያርፍበት ጥበቃው በተጠናከረበት እንግዳ ማረፊያ ውስጥ ሳልነበር ቴህራን ውስጥ የተገደለው ማን ገደለው? ዛሬ ምን እንቆቅልሽ ነው? እሱን ጨምሮ ሁሙት የኢራን ሳይንቲስቶች ከዚህ ቀደም በተጠና በተጠና መንገድ በሞሳድ ተገድለዋል። ሞሳድ ቤቱ ቴል አቪቭ አይደለም፣ ቤቱ ቴህራን ነው። የሞሳድ መናኸሪያ ከቴል አቪቭ ይልቅ ቴህራን ነው። ኢራን የሞሳድን ዋና መስሪያ ቤት በቴል አቪቭ ከምትደበደብ ራሷን ብትደበድብ፣ ጉያዋን ብታጸዳ ይሻል ነበር የተባለው ለዚያ ይሆን ለመሆኑ ሞሳዶች በዚህ ግጭት የመጀመሪያ ቀናት ምን አሳኩ? በአጭር ቀናት አስገራሚ ስራ ሰርተዋል። ጥበባቸው ሲታይ ደራሲ ማሞ ውድነህ አላጋነኑም ያስብላል። በሁለት ቀን ደርዘን የኒውክለር ሳይንቲስት እና ሌላ ሁለት ደርዘን ጄኔራል መግደል የትኛውም ሀገር የሚያሳካው ነገር አይደለም። በዓለም ጥረቶች ጦርነቶችም እንኳ ተሰምቶ አያውቅም። የሞሳድ የስለላ መኮንኖች ሁሉ ቁልፍ ተልእኮ ነበር የተሰጣቸው የኒውክለር እና ሚሳኤል ቀጠናዎች መሰል መሰለል አንዱ ነው። የኢራን ከፍተኛ ወታደራዊ እና የኒኩሌር ሳይንቲስቶች ማምከን ሌላው ተልዕኮ ነው። ሁለቱም ተሳክቶላቸዋል። ለወራት የተደረገው ዝግጅት ኔታየው እንዳመኑት የኢራን የኒኩሌር እና የሚሳይል ፕሮግራሞች አፈር ለማድረግ የወራት ዝግጅት ተደርጓል። ሰፊ ልምምድም ሲያደርጉ ነበር። በተለይም በመጨረሻዎቹ ሳምንት ዝግጅቱ ወደ ከፍተኛ ደረጃ አድጎ ነበር። የሚጠበቀው ዶናልድ ትራምፕ እስኪፈቅዱት ብቻ ነበር። ትራምፕ ኢራንን በስልሳ ቀናት ስምምነት ካልደረሳችሁ ውርድ ከራሴ ሲሉ ቆይተዋል። ስልሳ አንደኛው ቀን ኔታየው የልባቸውን ሳይደርስ አልቀረም። የቋመጡለት ነገር ማሳካት ከፍተኛ ጉጉት ነበራቸው። ኢራን ምናልባት ስምምነት ላይ ከደረሰች ትራምፕን ማሳመን ፈተና ይሆንባቸው ነበር። ኢራን በዚህ ጊዜ ስድስተኛውን ዙር ድርድር ለማድረግ ዝግጅት ላይ ነበረች። የኢራን አመራር በፍጹም በኦማን የሚደረገውን ድርድር ሳይለይለት ኔታየው ይደህ ይደፍሩናል አላላሉም። ከፍተኛ መዘናጋት ነበር። ከአያቶላህ ጀምሮ አማካሪዎቻቸውን ጨምሮ ትንሽ ድንጋጤ የገባቸው አሜሪካ ከባህሬን እና ከኩዌት ዲፕሎማት ቤተሰቦቻቸውን ማስወጣት ስትጀምር ነው። አሜሪካና እስራኤል በነጋታው ኢራን ላይ ስለሚደርሰው መብረቃዊ ጥቃት ሁሉን ጨርሰው ነበር። የእስራኤል ፓይለች እና ሰላዮች በጥንቃቄ ያደረጉት ዝግጅት እና ለወራት የዘለቀው ልምምድ ፍሬ አፈራ። ኢራን ምንም ምልክት ማየት ያልቻለችውም ለዚህ ነው። በመጨረሻው ሰዓት ታዲያ የኢራን ከፍተኛ ጄኔራሎች እስራኤል ጥቃት ልትሰነዝር ትችላለች የሚለው ነገር አሳስቧቸው ስብሰባ ጠሩ። የኢስላማዊ አብዮታዊ ዘብ የአየር ኃይል ጄኔራሎች ናቸው። ሁልጊዜም እንደሚያደርጉት የእስራኤል ነገር አይታወቅም ብለው ከመሬት ስር በተዘጋጀ የምድር ቤት መሰብሰቢያ አዳራሽ ገቡ። ሞሳድ ግን ይህንን ያውቅ ነበር። ቁልፍ ስብሰባዎች እዚህ ምድር ቤት እንደሚደረጉ መረጃ ነበረው። ሁሉም ኮማንደሮች በአንድ ጊዜ ተገደሉ። የአየርና የድሮን ስምሪት ዋና አዛዥ ይገኙበታል። አንድ የኢራን ከፍተኛ መኮንን ለቢቢሲ ሲናገሩ ሁሉም በአንድ የመገደላቸው ኢራን ፈጥኖ ምላሽ ለመስጠት አልቻለችም። ትእዛዝ ማን ይስጥ? የዕዝ ሰንሰለቱ ከላይ ተቀነጠሰ ብለዋል። እነዚህ ጄኔራሎች በአንድ የምድር ቤት ቢሮ ለስብሰባ በተቀመጡበት መገደላቸው ነው ልዩ የሚያደርገው። ሌሎች ኮማንደሮች ደግሞ በቤታቸው ተገድለዋል። ከቤተሰቦቻቸው ጋር ሰላም ብለው በተኙበት ተገድለዋል። የኢራን አብዮታዊ ዘብ ዋና አዛዥ፣ የኢራን ያስቸኳይ አስቸኳይ ጊዜ ወታደራዊ አዛዥ እንዲሁም የእነዚህ ማዘዣ ዋና መስሪያ ቤቶች ሁሉ በተቀናጀ ሁኔታ ከጥቅም ውጭ ተደርገዋል። ከዚህ በኋላ ዋና ተልዕኮ የኢራን አየር መቃወሚያ ና ራዳር ማምከን ነበር። የእስራኤል ስለላ መስሪያ ቤት እነዚህ መቃወሚያዎች የት እንደሚገኙ አጥንቶ ጨርሷል። የመረጃ ለእስራኤል አየር ኃይል ተላልፎ ተሰጠ። ገና ከመነሻው እንዳልነበር አደረጉት። በዚህ የተነሳ ነበር የእስራኤል መከላከያ በኢራን ሰማይ ላይ እንዳሻው መመን መመነሽነሽ የቻለው። የሞሳድ ቡድን በኢራን የእስራኤል አየር ኃይል ይህንን ዘመቻ በሚፈጽሙበት ቅጽበት የእስራኤል ሰላዮች በሌላ ተግባር ተጠምደው ቆዩ። ይህም የፖለስቲክ ሚሳኤል የፕላስቲክ ሚሳኤል ማስተኮሻዎችን በጥንቃቄ ከጥቅም ውጭ ማድረግ ነበር። ይህም ለማሳካት በመቶዎች የሚቆጠሩ ሞሳድ መኮንኖች ግማሾች በኢራን ቀሪዎች በተለይ አብሮ የተቀናጀ ተሳትፎ አድርገዋል። በዚህ ተግባር ላይ በተለይ ለሞሳድ የሚሰሩ ኢራናውያን ብቻ የያዘችን አንዲት የስለላ ቡድን ተሳትፋለች። በማዕከላዊ ኢራን አንዲት የሞሳድ ኮማንዶ ጓድ ራሷን አሰናዳች። በዚህ ጉዳይ ስር የሚገኙ የሞሳድ ኮማንዶዎች ኢራን ውስጥ በራሳቸው የሚመሩ የጦር መሳሪያዎችን ከምድር ወደ አየር የሚወነጨፉ የኢራን ሚሳይሎችን በጠመዱባቸው ማስተኮሻዎች አቅራቢያ ተክለው ነበር። ሞሳድ ከዚህ ሌላ ወደ ኢራን አስርጎ ያስገባቸውና የርቀት መቆጣጠር የተበጀላቸው ድሮኖች ጠምዶ ሲጠባበቅ ነበር። ድሮኖች የገቡት ከዚህ ጦርነት በጣም ቀደም ብለው ነው። ጊዜውን በተከተለ ለመናገር በትክክል ለመናገር ከጉዳይ ስሱነት የተነሳ ስሱነት የተነሳ የእስራኤል የመረጃ ምንጮች ፈቃደኛ አይደሉም። እነዚህ ድሮኖች ያጠመዱበት መለስተኛ የእዝ ጣቢያም ከፍቶ ነበር። አሜሪካ ሰራሽ ዲቶች ከዚህ ማዘዣ ጀቶች ከዚህ ማዘዣ እየታገዙ በቀላል ኢላማዎችን መምታት ቻሉ። ከሰማይ ተመትተን እንጣላለን የሚል ስጋት ሸው ሳይልባቸው ማለት ነው። የኢራን አብዛኞቹ የአየር መቃወሚያዎች የተመቱት በጥቅምት ጥቃት ጊዜ ነው። በረዥም ርቀት ተምዘግዛጊ ሚሳኤሎች የኢራን ኤስ-300 ሚሳኤል ስርዓት ከጥቅም ውጪ የተደረገ ያኔ ነው። በቅርብ ቀናት የእስራኤል አየር ኃይል ትኩረት ያደረገው ከመሬት በሚተከሉ ራዳር እና ማስተኮሻ ላውንቸርስ ላይ ነው። ጥቃቱ ከመጀመሩ ቀደም ብሎ እስራኤል ይህንን ስርዓት ሽባ የሚያደርገው የሰለላ መኮንኖችን አሰናድታ ነበር። የሞሳድ መኮንኖች የተቀረውን የኢራን ሚሳይል ስርዓት ለማፍከር ለማፍረክረክ ቀደም ብሎ አስርገው ያስገቧቸው ድሮኖች በጥቅም ላይ ያውለዋል። እስራኤል ጥቃት ስትጀምር ድሮኖች ራሳቸውን እንዲጀምሩ እና ቴሄራን አቅራቢያ እስኪ ፈጅባ እስኪ አፍ በአንድ ወታደራዊ ጦር ሰፈር ወደሚገኙት ከምድር ወደ ምድር የሚወነጨፉ ሚሳይሎች ወደተጠመዱባቸው ማስተኮሻዎች መወርወር ጀመሩ። በዚህ ጥቃት ድሮኖች የኢራን ባላስቲክ ሚሳይሎችን ወደ እስራኤል ከመተኮሳቸው በፊት ሊያወድሟቸው ችለዋል። የእስራኤል መከላከያ ዝግጅት ያደረገው የከፋ ነገር ከኢራን ይገጥመኛል ብሎ ነው። ምናልባት ኢራን ከ3 መቶ እስከ 5 መቶ ፕላስቲክ ሚሳይሎችን ልትተኩስ ትችላለች በሚል ነው ስሌቱ የተሰራው። ይህን አድርገው ቢሆን የኢራን እስራኤል ላይ ተሰምቶ የማይታወቅ ጉዳት ታደርስ ነበር። የሆነው ግን በተቃራኒው ነው። ኢራን በፍጥነት ምላሽ ለመስጠት አቅም አጣች። በብዙ ጥረትና መደናበሪያውም ከሰዓታት በኋላ 100 ድሮኖችን ወደ እስራኤል ተኮሰች። በቀላሉ ተመከቱ። ከመጀመሪያው ጥቃት በኋላ የእስራኤል ጦር የኢራን ፕላስቲክ ሚሳኤሎችን መደብደቡን ቀጠለበት። ይህም ኢራን አገግማ ጥቃት እንዳትሰነዝር አቅሟን ለማሽመድመድ ነበር። በርካታ ማስተኮሻዎች ከምድር ወደ ምድር ተምዘግዛጊ ሚሳኤል ማከማቻዎች ተጨማሪ ወታደራዊ ቁሳቁሶች አውድመናል። በምዕራብ ኢራን አንድ የተለየ ማስተኮሻ በኮንቲነር ውስጥ ተደብቆ አግኝተን አውድመነዋል ብሏል፣ የእስራኤል መከላከያ በሰጠው መግለጫ። የኢራኑ ጠቅላይ መሪ አያቶላህ አሊ ካሜኒ እስራኤል ዋጋዋን ታገኛለች ብለው ለበቀል ዝተዋል። ኢራን በእስራኤል ጥቃት ከተከፈተባት ዕለት አንስቶ በእስራኤል ላይ ያጸፋ ጥቃት እየፈጸመ ሲሆን፣ አሁን ደግሞ አሜሪካ በጥቃት ውስጥ መሳተፏ አገሪቱ መረር ወዳለ እርምጃ እንድትገባ ሊገፋት ይችላል ተብሎ ተሰግቷል።